ራቸውን መዳበስ መሳም እንዴት ይታያል ብሎ አባታቸውን ጠየቁ። ሰይድ ኢማም አሕመድ በዛ ነገር ይሄን ሲዳብስ እና ሲነካ ምን ፈልጎ ዩሪዱ ወደ አላህ የተወደዱ ነብይ ስሉ አይነት መልኩ ያደረጋ ምን ይታያል ብሎ ሲላቸው ፈጣለ ኢማም ምንም ችግር የለው። ኢማሙ አሕመድን ከመሰለ ታላቅ ሰለፍ በነቢዩ ሰለላሁ ዐለይሂ ወሰለም በቀብራቸው ላይ ተበሩክ ማድረግ የሚባል ነገር ከሳቸው የማይታወቅና እንዲሁም ደግሞ የዚህ ተቃራኒ የሆነ ቀብራቸውን መዳበስ ወደ አላህ ለመቃረብ ተበሩክ ለማድረግ ብሎ እንደማይቻል ኢማሙ አሕመድ በተለያዩ ሪያዎች ከሳቸው ተዘግቦ ሳለ እንዲህ አይነት ነገሮች ሲመጡ ማጣራት ይኖርብናል። በስፋት ከሚታወቀው አካሄዳቸው ተቃራኒ የሆነ ነገር ሲመጣ የእኔን የምትገጥም ነገር አገኘሁ ብሎ ቶሎ ይዞ መውጣት ሳይሆን ነገር አውቀን በእነሱ ላይ ያላሉት ነገር እንዳይጠጋባቸው ልንጠነቀቅ ይገባል። ይህንን ዘገባ በተመለከተ ምንም ችግር የለውም ብለዋል እየተባለ የሚወራውን ዘገባ በተመለከተ ሀቅን ፈልገን የምናጣራበት ጊዜ ብዙ ችግሮች ይገኙበታል ብሎም ደግሞ

ድንበራቸውን የሚነካና ከዛም በነቢዩ ስለ ላ ሰለም ቀብር ላይም ልክ እንደዚሁ የሚሰራ ወይም የዚህን አምሳያን የሚሰራ ብሎ ሸክ የገባበት የሆነ ንግግር የኢማሙ አሕመድ ብኑ ሐንበል ልጅ የሆነው ዓብዱላህ ይህንን ሪዋያ አስተላልፏል። ነገር ግን ወደ ተሕቂቅና ወደ ማረጋገጥ ስንገባ ከዚህ ተቃራኒ የሆኑ በነቢዩ ሰለላሁ ዐለይሂ ወሰለም ቀብር ላይ ተበሩክ ማድረግ እንደማይቻል ከኢማሙ አሕመድ በትክክለኛ ዘገባዎች የመጡበትን ሁኔታዎችን እንመለከታለን። ታዲያ እንዴት ይህ ዘገባ ከልጃቸው ከአብዱላህ አባቴን ጠየቅኩትኝ የነቢዩን ሰለላሁ ዐለይሂ ወሰለም ቀብር እየነካ በዛ ነገር ላይ ምን የሚያደርግ ተበሩክ ስለሚያደርግ ሰው ጠየቂያቸው ችግር የለውም የሚለው ሪዋያ እንዴት ተዋራ የሚለውን ነገር ስንመለከት ብዙ ችግሮችን የያዘ ሆኖ እናገኘዋለን። አንደኛ አብዱላህ አልዓይላን ላይ በዘገበው ዘገባ ላይ ሸክ አለበት። ነሐዋ ሃዛ የሚል ሸክ ተንጸባርቆበታል። አብዱላህ ልጃቸው በትክክል አለማሐፈዙን አለማረጋገጡን እንመለከታለን ማለት ነው። ሁለተኛ እዚህ ሪዋያ ላይ ተስሒፍ አለበት። ተስሒፍ ማለት በሚጽፉበት ጊዜ የቃላት መቀያየር ማለት ነው። ቃላት በሚቀያየሩበት ጊዜ ማዕና ይቀያየራል። እዚህ ጋ የትኛው ቃላት ተቀያየሮ ነው ከተባለ አልቀብር የምትለዋ ቃል መቅዓድ ከምትለዋ ጋር ተመሳሳይ የሆነ አቀማመጥ ያላቸው ናቸው። ሲገለብጡና ሲጽፉ ምን ብለው ጽፈውት ነው? ቀብር ብለው ገልብጦባቸው እንጂ ከኢማሙ አሕመድ ሲያስጠነቅቁት የነበረውን ነገር እንደገና በነቢዩ ሰለላሁ ዐለይሂ ወሰለም ቀብር ላይ በረካ ማድረግ ችግር የለውም ብለው ሊያወሩ አይችሉም። ምክንያቱም በተለያዩ ሪዋያዎች ሲያስጠነቅቁና ሲከለክሉ እንደነበር ይታወቃልና። አሁንም ሶስተኛው ችግር ምንድን ነው? ይህ ሪዋያ የተዘገበበት ኑስኻው ብቸኛ የሆነ ኑስኻ መሆኑ ነው። ንስኻዎች የተለያዩ ቢሆንና ብዙ ቢሆኑ አንደኛውን ከአንደኛው ጋር በማረጋገጥ ማረጋገጥ ይቻል ነበር። ነገር ግን ብቸኛ በመሆኑ ማረጋገጥ አልተቻለም። አራተኛው ደግሞ እንደ ችግር የሚጠቀሰው ነገር ምንድን ነው? የኢማሙ አህመድ ታላላቅ ደረሶች የሆኑት የዘገቡት ሪዋያ ለምሳሌ ሪዋየቱል አትረም፣ ሪዋየቱል መርወዚ፣ ሷሊሕ ቢን አልኢማም አሕመድ እና አቡልሓሪስ፣ እነዚህ ታላላቅ የኢማሙ አህመድ ደረሶች ተቃራኒ የሆነች ብቸኛ ሪዋያ ናት። ያቺ ሪዋያ ማለት ነው። በዚህ ጊዜ የነቢዩ ስለ ላ ሌ ሰለም ቀብር በረካ ፈልጎ መዳበስ ችግር የለውም ብለው ያወሩባት ሪዋያ ከኢማሙ አሕመድ ሙተሻቢ ሆነ ማለት ነው። ምክንያቱም ብዙ በግልጽ የመጣው ነገር ይህንን የሚከለክል ነው። እቺ ሙተሻቢ ሆነች። ከአንድ የዑለማ ንግግር፣ ከአንድ የሰለፍ ንግግር ሙተሻቢ የሆነ ንግግር ካለው እና ሙሕከም ግልጽ የሆነ ንግግር ካለው የምናደርገው ምንድን ነው? ይህ በቁርአን ላይ እንደምናደርገው አይነት የምንሰራው ስራ የዛኑ አይነት ተመሳሳይ ነው። ሙተሻቢሁን ወደ ሙሕከሙ መልሰን እንደምንፈስረው አሁንም የኢማሙ አሕመድ ይህ ሪዋያ እነዚህ ታላላቅ ደረሶቻቸው ካወሩት ግልጽ ግልጽ የሆነው ንግግራቸው ሙሕከም የሆነው ንግግራቸው ላይ ወደዚህ መልሰን መረዳት ግዴታችን ነው። እነዚህ ታላላቅ ደረሶች ደግሞ ይህንን በነቢዩ ስ ላ ሰለም ቀብር ላይ ተበሩክ ማድረግን የሚከለክል ሪዋያን አውርተዋል። ስለዚህ እነዚህን ሁሉ ነገሮች ስንመለከት ኢማሙ አሕመድ የነቢዩ ስ ላ ሰለም ቀብር ለተበሩክ መንካት መዳበስን የሚከለክል ሪዋያ ዘገባ እንጂ ያላቸው የሚፈቅድ የሆነ ዘገባ የላቸውም። እንደሚከለክሉ የሚያሳዩ ሪዋያዎችን እንመልከት። አንደኛ ሪዋየቱል አስረም የኢማሙ አሕመድ ታላላቅ ከሚባሉ ባልደረቦች ውስጥ ነው። ምን ይላል?

ጠፍረ ምን ተመሳሳይ አይነት ዘገባን የያዘ ነው። የነቢዩ ሰለላሁ ዐለይሂ ወሰለም ቀብር መንካት የሚከለክሉበትን ሪዋያ አሁንም መርወዚ ዘግበውታል። ሶስተኛ ሪዋያቱ ሷሊሕ ብን ኢማም አሕመድ። ሷሊሕ ብን አልኢማም አሕመድ ደግሞ አንድ ሰው ወደ መዲና በሚገባ ጊዜ የሚያደርገውን ነገር ከኢማሙ አሕመድ በሚጠይቅበት ጊዜ ያለው ምንድን ነው? ላ የመሱ ልሓኢጥ ወየዱዑ የደሁ አልሩማና ወልመውዲዕ ለዚ ጀለሰ ፊህ ነቢዩ ሰለ ላሁ ዐለይሂ ወሰለም ወላ ዩቀቢሉ ልሓኢጥ፣ ግድግዳውን እንዳይነካ ወየዑ የደሆ አለሩማና እጁን ከሩማና የነቢዩ ሰለም ሲቀመጡበት የነበረው ቦታ ላይ ያስቀምጥ። ያህንን ማድረግ ይችላል ብለው ይህንን ነው ያወሩት። የነቢዩ ሰለ ሰለም ቀብርን መንካት የሚባልን ነገር አላወሩ። አራተኛው ሪዋያ ደግሞ ሪዋየቱ አቢልሐሪ። እሳቸውም ከኢማሙ አሕመድ የነቀሉትን ሲናገሩ ምናሉ፣ ኢማሙ አሕመድ ምን ይላል? የድኑ ሚንሁ ወደሱ ይቀርባል፣ ወደ ቀብሩ ማለት ነው። ወላ የተመሰሑ ቢሂ፣ ነገር ግን ቀብሩን አይነከም። በል የቆሙ ሒዛአሁ ይሰሊም በትክክል በአቅጣጫ ይቆምና ሰላምታን ያቀርባል ስለዚህ እዚህ ሪዋያ ላይ ደግሞ ምን አለ ነቢዩ ሰለላሁ ዓለይሂ ወሰለም ቀብር አይነካም ስለዚህ አጠር ስናደርገው ልጃቸው አብዱላህ የዘገቡት አልዓይለ ላይ የተዘገበው ዘገባ የነቢዩን ሰለላሁ ዐለይሂ ወሰለም ቀብር ለበረካ በመፈለግ መንካት ችግር የለውም ብለዋል። ኢማሙ አሕመድ እየተባለ የተወራው ዘገባ ከነዚህ ሪዋዮች ጋር በመጋጨቱ ዑለማዎች ሻዝ የሚልን ሑክም ሰጥተውታል። ሻዝ ማለት ምን ማለት ነው? አንድ ታማኝ የሆነ አካል ከሱ በላይ ብዙ ታማኝ የሆኑ ሰዎች ያወሩትን የሚቃረን የሆነን ዘገባ ማውራት ማለት ነው። ስለዚህ ልጃቸው አብዱላህ እዚህን ሁሉ የኢማሙ አህመድ ታላላቅ ደረሶች የሚቃረን የሆነን ዘገባ በመዘገቡ እሱ ራሱም ደግሞ አው ናሕወ ሃዛ ብሎ የተጠራጠረበትም ሪዋያ ስለሆነ ከኢማሙ አህመድ በትክክለኛ በማያጠራጥር መልኩ የጸደቀው የነቢዩ ሰለላሁ ዐለይሂ ወሰለም ቀብር እሳቸውን ቀብር በመንካት በረካ መፈለግ እንደሌለ ይህ ግልጽ የሆነ ከሳቸው የተዘገበ ዘገባ ነው። ለዚህ ከአኢማዎች ግልጽና ቀጥተኛ የሆነ መንገዳቸውን መያዝ እንጂ እንደዚህ አይነት አሻሚ የሆኑ ነገራቶችን እየፈለፈሉ አምጥቶ የራሳቸውን ብልሹ አቂዳ ለመጠጋገን መሞከር አግባብነት የለውም፣ ሀቅን ፈላጊ የሆኑ ሰዎችም አካሄድ አይደለም። ከዚህ በላይ ደግሞ የነቢዩ ሰለላሁ ዐለይሂ ወሰለምን ቀብር በመንካት በረካ መፈለግ የሚባልን ነገር ከሰሓቦች አንድም ሰሓባ የሰራው የለም።

ከዛ በኋላ ምን ይላሉ? ቁልቱ ይላሉ። እኔ ደግሞ የምለው ነገር ምንድነው? እዚህ ጋር ኢማም አህመድ ብን ሐንበል ይሄን ከጠቀሱ በኋላ ማን ነው ይሄ አክራሪ? ማን ነው ይሄ አስተባባይ? ኢማም አህመድ ብን ሐንበል ላይ ጀግኖ ወንዶ ነው እስኪ ሚያስተባብለውና እሳቸው ላይ ይህ መጣራት ያለበት ነገር ነው። ምክንያቱም በየትኛው የኢማሙ አህመድ ዘገባ ላይ ሪዋያት ልአረም ና ሌሎች በዘገቡት በነቢዩ ስለ ላ ስለም የሚንበረሩ ማና ምናምን ያልነውን ከሆነ በዚህ በነቢዩ ስለ ላ ለ ሰለም አሰር በረካ መፈለግ ማንም የሚጋጭበትና የሚጣላበት ነገር አይደለም። ነገር ግን በትክክል ከነቢዩ ስለ ላ ለ ሰለም የቀረ ቅሪት አለ በአሁኑ ሰዓት የሚለው ነገር ከመረጋገጡ ጋር ማለት ነው። ነገር ግን ኢማሙ ዛሀቢ ራሳቸው አሁንም የዚህን አይነት ተቃራኒ የሆነ ዘገባን አውርተዋል። ሴሩ አእላሚ ኑበላ በተባለ ክታባቸው ላይ ከብኑ ዑመር የሆነን አተር በሚዘግቡበት ጊዜ ምናሉ አናፊን አን ብኒ ዑመር አነሁ ካነ የክረሁ መሰ ቀብሪን ነቢዩ ሰለላሁ አለይሂ ወሰለም፣ ብኑ ዑመር የነቢዩን ሰለላሁ አለይሂ ወሰለም ቀብርን መዳበስን ይጠላ ነበረ ይሉናል። ስለዚህ ከሰሓቦች እንዲሁም ምንድነው የተገኘው የነቢዩን ሰለላሁ አለይሂ ወሰለም ቀብር መዳበስ መጠላቱ በግልጽ ከሰሐቦች የነቢዩን ሰለላሁ ዐለይሂ ወሰለም ቀብር መዳበስ የተጠላ መሆኑ ነገር እየተዘገበ በግልጽ ያልመጣ እንዲሁም የኢማሙ አህመድ መንገድ ተቃራኒ የሆነ አንዲት ሪዋያ ተገኘሽ ተብሎ ያ ሪዋያም በነዚህ በግልጽ በጸደቁ የኢማሙ አሕመድን መንገድ በሚያሳዩ ዘገባዎች ተመላሽ ከመሆኑ ጋር እዚህ አይነቱን ነገር እየፈለፈሉ ማውጣት የሐቅ ባለቤቶች መንገድ አይደለም። ስለዚህ በኢማሙ አሕመድ ላይ የተጠጋባቸው ትክክል ትክክለኛ ያልሆነ ከእሳቸው አካሄድ ጋር ከእሳቸው እምነት ጋር የሚጋጭ የሆነ ዘገባ ነው። በአኢማዎች በሰለፎች ላይ ያላሉትን ነገር ከመለጠፍ ልንቆጠብ ይገባል። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።